ን ዲ ፓኪስዲፓዛሬ ጠዋት ህንድ ፓኪስታን ላይ ጥቃት ፈጸመች የሚለው ዜና የዓለም ሜዳዎችን ተቆጣጥሮታል። ይህን ተከትሎም ነገሮች ከልክ በላይ ተጋግለው ወደ አላስፈላጊ እና አደገኛ ሁኔታም እንዳያምሩ የማያባራ እልቂትም እንዳያስከትሉ ተሰግቷል። ነገሮች ከቁጥጥር ውጭ ወጥተው ወደ ፕሮክሲ ዋር አለፍ ከዓለም ሶስተኛ የዓለም ጦርነት እንዳያዋልድም ተፈርቷል። በእውኑ የተፈራ እውን ሊሆን ይችላለን ወይስ ነገሩ ተራ በጦርነት አፋቂዎች የሚርገበገባል ዋልታ? በመሰረቱ የሁለቱ ሀገሮች ጸብስ መነሻ ምን ይሆን መዳረሻውስ ምንድን ነው የሚለው ላይ ከስረ መሰረቱ አብረን የምናይ ይሆናል። አግኝቶ ማጣት መልክ ቢኖረው ወጥቶ መውረድም ስም ቢሰጠው፣ ስሙ ህንድ፣ መልኩም ህንዳውያን ይመስል ነበር ቢባል ማጋነን አይሆንም። በዓለም ታሪክ ብዙ ሀገራት ስልጣኔ ማማ ላይ ወጥተው ቢወርዱም ሀብታም ሆኖ ቢደህዩም ከህንድ በላይ የሁለቱን ጫፍ ኖሮ የቀመሰ ከብሮ የረከሰ መኖሩ እንጃ። የዛሬን ያርገውና ያቺ ለዘመናት የስልጣኔ ቁንጮ ሆና የዘለቀችው ህንድ፣ ያቺ በደጉ ዘመን ወርቅ አንጥራ ብረት ቀጥቅጣ ጥለትን ሸምና እንካቹ ያለችን አገር፣ ቅመማ ቅመም ቀመማ መርከቦችንም ሰርታ ለዓለም ያቀረበችልን፣ በስነ ጽሁፍና ስነ ህንፃ አጃኢብ ያስባለችን ድንቅ አገር፣ ቅማልን በአቅሟ ሱሪ ታስፈታለች ነውና እነዛ በህዝብ ብዛትም ሆነ በኢኮኖሚ ብቃት እዚህ ግባ የማይባሉት እንግሊዞች ወደዚች ቅድስ ሀገር እግራቸው የረገጠች እለት ሁሉም ነገር ረከሰ። ያቺ በአንድ ወቅት ከ24 እስከ 27 ፐርሰንት የዓለምን ኢኮኖሚ መዳፏ ላይ ጨብጣ የነበረችው ህንድ ርህራሄ ይሉት ቃል ዲክሽነሪያቸው ላይ ሀራም ብለው በሚያነቡት ነጮች ዘንድ ተቀጥቅጣ ዜሮ የሚለውን ቁጥር ለዓለም ያስተዋወቀችው ሀገር እሷ ራሷ ወደ ዜሮ ወርዳ ያጣች የነጣች ብጣሻ መሆን አረፈችው። እንግሊዛውያን የብርች ፀሐይ አትጠልቅም ሲሉ የህንድን ፀሐይ ደግሞ እንዳትወጣ አድርገው የህንዳውያን ህይወት ማጨለም ስራዬ ብለው ተያዙት። እነዛ ተአምር የሚሰሩት ህንዳውያን በአግላይ በዳይ ስርዓት እንዳይሰሩ በህግ የፉጥኝ ታስረው የገዛ ሀገራቸውንም ተወርረው በገዛ ቤታቸውም ተዋርደው 35 ሚሊዮን ህዝባቸውንም በሰው ሰራሽ ችግር የተነሳ ሲያልቅባቸው እንግሊዝ ሆዬ በአንጻሩ ከህንድ 43 ትሪሊየን ዶላር የሚደርስ ሀብት ወራ ገነትን በዓለም ላይ ሰርታ አስረሽ ምቺው ስትል ኖረች። 43 ትሪሊየን ተዘረፈ ለሚለው ግን በአሁናዊ የሀገሮች ኢኮኖሚ በንፅፅር ይቅረብ ይባል። የአፍሪካ ሀገሮች ጥቅል ኢኮኖሚ ቢደመር 2.8 ትሪሊዮን ላይ ሲደርስ ወገቤን ይላል። የዓለማችን ሀያላን አገራት የሆኑት አሜሪካና ቻይና እንኳን ኢኮኖሚያቸው ለየብቻ ቢታይ ገና ግማሹ ላይ ሲደርስ በቃኝ ይላል። የግድ እዚህ መጠን ያህል ገንዘብ ላይ መድረስ አለብን ከተባለ ግን የአውሮፓ ሀገራት ኢኮኖሚን መጨፍለቅ የግድ ይሆናል። ብሪቴናውያን ህንዶች ላይ ያደረሱት ግፍ እንግዲህ ባጭሩ ይህን ይመስላል። በደል ያንገሸገሻቸው ጭቆና የመረራቸው የህንድ ልጆች ግን ሞልቶ የፈሰሰውን የእንግሊዞች ግፍ ይፋለሙት ዘንድ ቆርጠው ተነሱ። እናት ሀገር ህንድ እንደነ ጋንዲ ያሉት የቁርጥ ቀን ልጆችም ተወለዱላት። እናም በብረት ቀጥቅጣ የገዛቻቸውን ሀገር ያለ ብረት ገጠሟት፣ እያደርም አሸንፏት። ከሁለት መቶ የጨለማ ዘመን በኋላም ህንድ የብርሃን ጮራ ይወጣላት መሰለች። እነዛ ህንድን ከሀብት ማማዋ ያወረዷትና ያዋረዷት እንግሊዞች ግን ለዘመናት የሀብትና ክብር ምንጫቸው ሆና የዘለቀችውን ሀገር እንዲሁ ማጣት በቀላሉ እጅ መስጠትና መፋታት ባይፈልጉም የህንዶች የነፃነት ትግል ተፋፍሞ ባቄላዋ ማድራ አልቆረጠም ብትላቸው ህንድን ለህንዳውያን ለማስረከብ ነፃነታችሁ በምን መልኩ ይሁን ስትል የህንድ ልጆችን ሰብስባ ጠየቀች። ይህን ጊዜ ታዲያ እነ ጋንዲና ኔህሩ አንድነቷን የጠበቀች ሴኩላር ህንድ እንድትኖረን እንፈልጋለን ሲሉ፣ በአንጻሩ መሐመድ አሊ ጂናህ ደግሞ የለም ሂንዲዎችና ሙስሊሞች የተለያየ እምነት ተከታዮች ብቻ ሳይሆኑ የተለያየ ሀገር ዜጎችም ጭምር ናቸውና የራሳችን ፓኪስታን እንፈልጋለን ሲል ሀሳቡን ገለጸ። እንግሊዝም ታዲያ ከነጋንዲ አቃፊ ሀሳብ ይልቅ የጂናህ ከፋፋይ ትርክት መሰጣት። እናም ተጣድፋ በአምስት ሳምንታት ብቻ እዚህ ግባ የማይባል ጥናት ላይ ተመስርታ ህዝቡንም ሳታማክርና መሬት ላይ ሳትወርድ ሲሪል ራድክሊፍ የሚባልን እግሩ ህንድ ላይ ረግጦ እንኳን የማያውቅ ጠበቃንም ቀጥራ ሙስሊሞች የሚኖሩበት ምስራቅና ምዕራብ ፓኪስታን በአንድ በኩል ሂንዱ የሚኖርበትን ደግሞ በሌላ በኩል አድርጋ ሂንዱ ኢንዲያና ሙስሊም ፓኪስታን ስትል ህንድን ከፋፈለቻት። ህዝቡም ወደ አዲሱ አካባቢ ሃይማኖትን መሰረት ያደረገ እንቅስቃሴ ማድረግ ጀመረ። ሀገርን መቁረስ ዳቦ የመቁረስ ያህል ቀላል ስላልሆነ በሂደቱ በጣም ብዙ ሰው መከራና ፍዳውን በላ። ሂንዶዎች በሚኖሩበት አካባቢ የነበሩት ሙስሊሞች ወደ አዲሱ የሙስሊሞች ተብሎ የተከለለው ቦታ በብዛት ተንቀሳቀሱ። የሙስሊሞች ተብሎ በተከለለው ቦታ የነበሩት ሂንዶዎችም እንዲሁ በብዛት ተፈናቀሉ። በዚህ ጊዜ ታዲያ በሁለቱም ወገኖች በኩል በተከሰተ ግጭት አንድ ሚሊዮን ዜጎች ጭዳ ሆኑ። በመቶ ሺዎች የሚቆጠሩ ዜጎች ሞቱ፣ ቆሰሉ፣ ንብረታቸው ወደመ ሴቶችም ተደፈሩ። የመከፋፈሉ ጦስ ግን በዚህ ብቻም አላበቃ በቃ በነዋሪዎቹ ብዛት መሰረት ግዛቶቹ ወደ ፓኪስታንና ህንድ ሲካለሉ አንዲት ካሽሚር የተባለች ግዛት ግን መሪዋ ህንዱ ተከታይ፣ ወደ 77 ፐርሰንት የሚደርሰው ህዝቧ ግን ሙስሊም ስለነበር በፓኪስታኖች ዘንድ ግዛቷን አስተዳዳሪው አሳልፎ ወደ ህንድ ይሰጥብናል የሚል ስጋት አየለ። በዚህ የተነሳም ፓኪስታን አስተዳዳሪው ላይ የሚያመጹ አማጽያን መደገፍና ማደራጀት ስራዬ ብላ ተያያዘችው። የካሽሚር አስተዳዳሪም እንደተፈራው እሱ ላይ ያነጣጠረ ጥቃት እንድታስቆምለት ህንድን ጠየቀ። ግዛቷንም ለህንድ ትሆን ዘንድ ፈረመ። በዚህ የተነሳም የመጀመሪያው የካሽሚር ጦርነት ተጀመረ። የመጀመሪያው የኢንዶ ፓኪስታን ጦርነት ከ1947 እስከ 1948 የዘለቀ ሲሆን መነሻውም በፓኪስታን የሚደገፉ የሚሊሻዎች ጥቃት በጃሙና ካሽሚር ግዛት መነሳቱ ነበር። በዚህ ወቅት ግዛቱ ከማንም ወገን ሳይሆን ራስ ገዝ ግዛት ነበር እና ከጥቃቱ በኋላ ግን የካሽሚር መሃራጃው ሃሪ ሲንግ ህንዱ ሆይ ለነፍሴ ድረሽ ብሎ ቢጣራ ህንድም አለሁልህ ብትል ጊዜ የቀለጠ ጦርነት በሁለቱ ሀገራት ዘንድ ሆነ። በጥር 1 1949 ግን የተባበሩት መንግስታት የተኩስ አቁም ስምምነት አወጀ። ስምምነቱ ታዲያ የተከፋፈለች ካሽሚርን አዋለደ። በዚህ መሰረት ሁለት ሶስተኛው ማለት ጃሙ፣ ካሽሚር ቫሊ እና ላዳክ ህንድ ስጠቀልለው ፓኪስታን ደግሞ አንድ ሶስተኛውን ግዛት ማለትም አዛድ ጃሙ ካሽሚር፣ ጊልጌት ባልስቲስታን ተቆጣጠረች። ይህ የሆነው ግን በስምምነት ሳይሆን በኃይል ነበር እና ሁለቱም ወገኖች ቀረ ወይ ተወረረብን ያሉትን ግዛት የኔ ነው የኔ ነው እየተባባሉ ካሽሚርን ጠቅልለው ለመያዝ የሚያስችላቸውን ጊዜም ሲያልሙና ሲጠብቁ ቆዩ። ጊዜው የደረሰ ሲመስላቸውም ድጋሚ በ1965 ይዋጣልን ብለው ወደ ጦርነት ተመለሱ። ይህን ጊዜ ታዲያ ለጦርነቱ መነሻ የተባለው ፓኪስታን ኦፕሬሽን ጅብላርታር ስትል በሰየመችውና ህንድ በምትቆጣጠራቸው የካሽሚር ግዛት ላይ ዓመፅ እንዲነሳ በማድረግ አካባቢውን የመቆጣጠር ፍላጎቷና ጥረቷ ሲከሽፍ፣ ህንድ በአንጻሩ ለዚህ ድርጊትሽ ግብረ መልስ ይሁንሽ ስትል በተራዋ ፑንጃብ ግዛት ላይ ወረራ ፈጸመች። እንደ ላሆር ሲያርኮትና ካሲሚር ባሉ ቦታዎችም ቅልጥ ያለ ውጊያ ሆነ። የኋላ ኋላ ግን እንደ አሜሪካና ሶቪየት ህብረት ያሉ ሀገሮች ገስጸዋቸውና የታሽከንት ስምምነት የሚባል ውልም ሶቪየት ዩኒየን ስላፈራረመቻቸው ለጊዜውም ቢሆን ሰላም የሰፈነ መሰለ። የበዛው የካሽሚር ግዛት ማጣቷ የሚያንገበግባት ፓኪስታን ታዲያ በእንቅርት ላይ ጆሮ ደግፍ እንዲሉ በህንድ የሚታገዙት ታጣቂዎች በከፈቱባት ትጥቅ ትግል ምክንያት ጉልበቷ አዝሉ ሳትወድ በግድ በ1971 ምስራቅ ፓኪስታንንም አጣች። አዲሲቷ ሀገርም ስሟ ባንግላዴሽ በሚል ተቀየረ። ይህ በእንዲህ እንዳለ ታዲያ ሁለቱም ሀገራት በ1998 የኒውክሌር መሳሪያን ታጠቁ። ከዚህ በኋላም ዓለም የካሽሜር ጉዳይ የሁለቱ ብቻ ሳይሆን ድንገት ጦርነቱ ከተነሳ ከ150 በላይ የኒውክሌር ተተኳሾች የታጠቁት ሀገራት ይጠቀሙበት ይሆን በሚል ስጋት ተዋጠች። ይህንን ስጋት ይበልጥ እንዲያይል የሚያደርግ ነገርም እነሆ ዛሬ ተከስቷል። ህንድ ፓኪስታን ላይ የአየር ጥቃት ሰንዝራለች የሚለው ዜና የዓለም ሚዲያዎችን እንደ ደራሽ ጎርፍ አጥለቅልቋል። ዛሬ ህንድ ኦፕሬሽን ሲንዱር ስትል በሰየመችውና ዘጠኝ የተለያዩ የተመረጡ የካሽሚር ቦታዎች ላይ ጥቃት ፈጽማለች። ከሳምንት በፊት በፓኪስታን መንግስት የታገዘውና በፔሄል ግራም በተፈጸመው የአሸባሪዎች ጥቃት ተከትሎ የ25 ንጹሐን ዜጎቿና የአንድ ኔፓላዊ ሞት ግብረ መልስም ነው ስትል እንድገልጻለች። ታዲያ ሁኔታው ቶሎ ካልረገበና በአግባቡም ካልተያዘ ነገሮች ተጋግለው የሦስተኛው የዓለም ጦርነት መነሻ ሊሆን የሚችልበት እድል ዝግ አለመሆኑ ብቻ ሳይሆን ሰፊው ነው የሚሉ አስተያየት ሰጪዎች አልጠፉም። እንዲህ የሚል ትልቅ ውሳኔ ላይ ሊደርሱ የቻሉበት ምክንያትስ በውኑ ምንድን ነው ቢባሉ መልሳቸው የሚከተለውን ይመስላል። ካሽሚር ላይ የይገባኛል ጥያቄ ያላቸው ሕንድና ፓኪስታን ብቻ ሳይሆኑ ቻይና መኖሯን ልብ ይሏል። በተለይ በ1962 ሕንድና ቻይና ባደረጉት ውጊያ በሺዎች ተገድለው፣ ቻይናም ከዛን ጊዜ ጀምሮ የአክሳይ ቺን ግዛቶችን መቆጣጠር ችላለች። ከዚህ በተጨማሪም በተለምዶ ብዙዎች የዶሮ አንገት ሲሉ የሚጠሩት ህንድን ከምስራቅ ግዛቷ ጋር የሚያገናኘው ቀጭን ስፍራ ላይ የሚገኘውና የዶክለን ፕላቶ በመባል የሚጠራው ሶስቱን ሀገራት ማለትም ህንድን ከቻይና እና ቡታን የሚያገናኘው ስፍራም ቢሆን ቻይና የራሴው ነው ከማለቷም አልፋ ወታደሮቿን ካሰፈረችበት ቆየች። ምስራቅ ጫፍ ህንድ በኩል የሚገኘውና አሩናዳል ፕራዲሽ በመባል የሚጠራው ስፍራም ቢሆን ቻይና የደቡብ ቲቤት ግዛቴ ነው ብላ ወደ ግዛቷ ካርታም ካጠቃለለችው ቆየች። ቻይና ከህንድ ጋር ያላት የግዛቶች ይገባኛል ፍጥጫ በተጨማሪ ፓኪስታን የስልክ ኤንድ ሮድ አጋሯ በመሆኗ ቻይና ከፓኪስታን ጎን የመቆም እድሏ ሰፊ ነው። በአንጻሩ የአሜሪካ ደግሞ የቻይናን ተስፋፊነትና እየፈጠረችባት ያለውን የኢኮኖሚ ጫና በመጠኑም ቢሆን ለመቀነስ ያስችለኛል በማለት ቻይና ድጋፏን ለፓኪስታን የምታደርግ ከሆነ እሷም ከህንድ ጎን የመሰለፏ እድል ሰፊ ነው ይባላል። ከቅርብ ጊዜያት ወዲህ ደግሞ ህንድና እስራኤልም ግንኙነታቸው ከየሁለት ሀገሮች ቅርርብ ይልቅ የወንድማማቾች ፍቅር ከመሰለ ቆየ። ይህን ተከትሎም እስራኤል ድጋፏን ለህንድ የምትሰጥ ከሆነ እንደ ኢራን የመሳሰሉ ሀገራት ደግሞ ከፓኪስታን ጋር የመሰለፋቸው እድል ሰፊ ስለሚሆን ሁኔታው እጅግ ተወሳስቦ ቀጠና ወደ ለየለት ነውጥና የሀገሮች እጅ አዙር ጦርነት ማለት ፕሮክሲ ዋር ማዕከልነት ሊቀየር ከፍ ካለም የኒክሌር ጦር አውደ ሜዳ ሊሆን ከዛም ከከፋ የሶስተኛ ዓለም ጦርነት መነሻ ሊሆን የሚችልበት እድል ሰፊ ነውና ሳይቃጠል በቅጠል ይላሉ ሁኔታውን በቅርበት ያዩና የሚተነትኑ ሰዎች። እርግጥ ነው፣ ሁለቱ ኒኩሌር የታጠቁ ሀገሮች በቀላሉ ወደዚህ አይነት አውዳሚ ጦርነት የሚያመሩ ከሆነ ውጤቱ ምሁራን እንደሚሉት ማድ ማለትም ሚቹዋል አሹር ዲስትራክሽን ስለሚሆን እንዲሁ እንደ ቀልድ ዝው ብለው ይገቡበታል ተብሎ ባይታመንም ከአሁን በፊት ከዚህ በጣም ባነሰ ምክንያት አገራት ወደ ጦርነት ሲያምሩ፣ ህዝቦችም ሲተላለቁ አይተናል እና ነገሮች ሰክነው ቀጠናው የሰላም አየር ይነፍስበት ዘንድ እየተመኘን መሰናዷችንን በዚህ ቋጨን። ሰላም።